ብዙ ጊዜ ትከራከራላችሁ። ቁንጽል እውቀት ያለው ሰው ተከራካሪ ነው። ቁንጽል እውቀት አይኑርሽ ማማዬ። ነኝ ተመግሻለሁኝ። በመረጃና በማስረጃ እንመጣበታለን። አንዴ ዝም በይ፣ ኧረ ዝም በይ። ሴቶች በማህበር ዝም ይበሉ ሲል እናገኘዋለን። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰጥን አልፈቅድም ይላል። ሴት ግን በዛ እያደረገች ነው አይደለም አለ ሙስሊም ሙልጭ አርጋ ምትሰድባለች። እኔ አያቸዋለሁ፣ አንዳንድ ጊዜ ሲኖር ስክሮር ሳረግ ሲሰዳደቡ ያሉ ነጠላ አርጋ ፊቷን እያሳየች መስቀል አርጋ ሙልጭ አርጋ ሙስሊሙ አይዞች ጀግኖ እየተባለ አንበሳ ያውድላት። ሙስሊም ስላዋረደች ምን ጥቅም አለው? አሁን መሐመድን ሰደብሽውና፣ አንድ ላሰማችሁ፣ ነቢዩ መሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ ለምን መሰላችሁ? የምወዳቸው፣ ነቢዩ መሐመድ ደግሞ ለእኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የአበሻ ምድር እንድትታወቅ ስለ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የእኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነቱ ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነቢዩ መሐመድ ደግሞ ለእኛ እሴታችን ናቸው። ለዚህ ውለታ ልንወዳቸው ይገባል። እንደዚህ አርጎ ረግጦ የሚናገር ሰው የለም። የድሮ ምዕመን ይሻለናል። እናንተ መታችሁ ኪሳራ ነው። ይኸው እናንተ ከመጣ ከመጣስኪ አንድ ሰው እኛ ሰብከ ነው ኦርቶዶክስ ሆነ የምትሉን አንድ ሰው ጥሩልን። አጠሩ አትጠሩ አትጠሩ አንድን ሰው ስለምናውቃችሁ